አንቺ ሴትዮ ግን ምንድነው የምትፈልጊው? ለምንድነው ከነዚህ ልጆች ራስ ላይ አልወርድ ያልሽው? ለማታ እንዴ ምን ብታወራው። አንተ ደግሞ ማነህ እስኪ ንገርኝ። እንዴት አሉ። እኔም እኮ ዳግመኛ ላለመሰበር ፈርቼ ነው እንጂ። ዳግመኛ ይሰብረኛል ብለሽ ካሰብሽ ለምን አብረን እንድንሆን የፈለግሽ? እንደውም ልንገርሽ፣ አብረን ድንሆን የፈለግሽው ይሄ ኤልያስ ተብዬውን ለማስቀናት ፈልገሽ ነው። ምን ለማለት ፈልጋ ነው? ኢሌላሽ ኢሌላሽ፣ አሁን ይሄ ትክክለኛ ፍሬንድ ሺፕ ነው። አዎ ክ ትክክለኛ ትክክለኛ ይማል። ወይኔ አሻንቲ፣ የሰፈሩን ጌታ አላወቅሽውም ማለት ነው። አሻንቲ ይባል እንደ መሳፈት። ምንድን ነው የምታወራው አንተ? ደግሞ ማነ? እስቲ አንተ ተረጋጋ። አሁን ወሬውን ትተሽ ያሬድን ምን አይነት ሁኔታ ውስጥ እንዳለ ንገሪ። እኔ ምን አውቅላቸዋለሁ? ፍቅረኛ ያቸዋትና ጠይቋት። ባሊዝ ምን ልታመጪ አሀ ኤውላ፣ ጎረምሳ ሰብስበሽ የመጣሽው ለካ ልታስደበድብኝ አይደል? ጸጋ፣ አንቺ ለመደብደብ ጎረምሳ ይዞ መምጣት እንደማይጠበቅብኝ ጠንቅቀሽ ታውቂያለሽ። እሺ ለነገሩ ልክ ነሽ፣ በደንብ እንተዋወቃለን። እጅ በእናትሽ ማን አትተዋወቁም ማለት አሁን ያሬድ የት ነው ያለው? ሰውዬ አላውቅም አልኩኮ፣ ሰሚያለሽ። ጸጋ፣ ያሬድ ያለ ፍላጎቱ ካናዳ እንዳይሄድ ከምታስቢው በላይ በጣም ብዙ ዋጋ ከፍለናል። ታዲያ እኔ ምን ላድርግሽ? አንቺ በፈጠርሽው ሴታፓ አሁን አባቱ ጋር ነው ያለው። ዛሬ ደግሞ ትምህርት ቤት አልመጣም። ስልኩም አይሰራም። የኔ እናት ለፊ ቢልሽ እኮ ነው የማውቀውን ነገር ደግመሽ የምትነግሪ። ቃጁ በእናትሽ ፍቀጂልኝና ይቺ ልጅ አፐርከት ልበላት። ሰምኛለች ጸጋ፣ አሁን ያ መኮንን ተብዬ ጋር ትደውይና ያሬድ ያለበትን ሁኔታ ታጣሪያለሽ። አላጣራ ጸጋ። ቀስ ተረጋጊ እንጂ ቤዛ፣ ምን ያስጨውሻል? ወይኔ ያሻንቲ ጨራሽ፣ እኔ እያለሁ ለበጣ አላወቅሽኝም ማለት ነው። አሁን ከመንገድ ይዞር በሉልኝ፣ አለበለዛ ችግር ይፈጠራል። ለምን ሺ ችግር አይፈጠርም? ቹቻ ያሬ ደወለ። ምን እንዴ? ታዲያ ነሽ? እኔ ደና ነኝ። ደና ነህ ነኝ አሁን ነበር እ ቆይ ምን ሆነህ ነው ትምህርት ቤት የቀረኸው? ለምንድን ነው ስልክ ዝግ የሆነው? ቆይ ጋሼ ነው እስከ ዛሬ ጥሩ ጊዜ ስላላሳለፍክ ዛሬ ከትምህርት ቀርተህ እረፍት ማድረግ ያለብህ። ታዲያ ቆይ ለምን ለን ያልደወልክልኝ? ስልክ ምናምን ምን ማይሰራለን ብሎ ስሉት ነበረ አሁን ከቤት ሲወጣ ነው ጠፍቼ የመጣሁት። ያሬድ ምን ያህል እንዳስጨነቀኝ ግን ታውቃለህ? ይቅርታ፣ የኔ ቆንጆ፣ ከአቅሜ በላይ ስለሆነ። ይልቅ የት ነሽ? የነ ቃጀል ቦታ አካባቢ ነን። በቃ መጣ የኔ ቆንጆ። እሺ፣ በቃ እጠብቅሃለሁ። እሺ። አምባገነን፣ ገና ነዱ። ይህንን ድርጊታችሁ ምን እንበላል? አቤት ቅሌት፣ አቤት ውርደቴ፣ ውርደቴ። ድሮም እኮ ተይኝ፣ የኔ እናት፣ ይቅር በይኝ። ልጅ አመኘ እኮ ነው የመጣሁት። እንባ ከረየው ፈጠርኩ በእነዚህ ልጆች ምክንያት። ቤዛ አንድ ነገር ልንገርሽ። ምንድን ነው እሱ? አንቺ ልጉዳሽ ብል ከድሮ የበለጠ ለኔ አሁን ላይ በጣም ቀላል ነው። ገባሽ? አረባክሽ። እና ከዛ መኮንን ከብዬ ጋር ተመሳጥረሽ ያሬድን ወደ አባቱ መመለስሽ ለቤዛ የሚጠቅማት ነገር ነው። አዎ የሚጠቅማት ነገር ነው። እንዴት ነው የሚጠቅማት? በናትሽ፣ እንደፈራ ነው የአሬድ አባት ካናዳ ልከውት ቢሆንስ? አንድ ነገር ልንገርሽ። ያሬድ ካናዳ ብሄድ ለቤዛ መጥፎ ነው። እና ግን ደግሞ ያሬድን ለአባቱ አሳልፌ ባልሰጥ ኖሮ ለቤዛ በጣም መጥፎ ነበር። ማለት እኮ ይሄ ነው ማወሳሰብ፣ በፓኬጅ እስቲ ግልጽ አድርጊ። ልንስማሽ እንዴት ነበር ወክሽ? ለኔ መጥፎ የሚሆነው ባጭሩ? ያሬድን ለአባቱ ሰጥቼ የሚደርስብሽን አደጋ አቅልዬልሻለሁ። አልገባኝም። እኔ ደግሞ ምን አይነት አደጋ ነው የሚደርስብኝ? እሱን ጊዜው ሲደርስ ታውቀዋለሽ። ምድራ ወደርኳት እና አግባታ እሺ ትለኛለች እኔም ቤዚት ያለችው ነገር ምንም አልገባኝም። እኔ ግን የሆነ ነገ ጠቁኝ እንዳሰበችነውእተሰማኛለ ባክሽ፣ እንደለመደችው ራሷን ከችግር ለማውጣት ስትል የቀባጠረችው ነገር ነው የሚሆነው። ተመታች ሀይ ኖክ ቾምቤ ማለት ቀረ እንዴ? ለምድ ነበር ይጠራል። በተደጋጋሚ ስደው ሌልሽ ነበሩ ው ሆንብዬን ያላነሳውለ ይገባኛል ስለዚህ ለምን ፈልገኝ እንደነበር ትነግረኛለ? ወይስ ልጅ ስለ ፊዮሪ ላወራሽ ነው ፊዮሪ ምን ሆነች የኩላሊት ንቅለ ተከላ አድርጋለች ምን የምሬን ነው ቶምቤ አው የምሬን ነው እንዴት ማለት ቆይ ከምን ያው ታማ ታማ እንኳን አይደለም ታዲያ እሺ ለምንድን ነው የብሩኬና ታማው ለሳቸው ልለግስ ብላ የፈጣሪ አለ እንዴ ቆይሽ፣ ታዲያ ይሄ ሁሉ ነገር እየተፈጠረ ለምንድን ነው ያልነገረችኝ? ደጋግመ ሞክራልሽ ነበር፣ ስልክሽም አይሰራም። ቴክስ አድርጋልሽ እኮ ነበር በፈጣሪ ስም። እናሁን እንዴት አይነት ሁኔታ ላይ ናት? አሁን ሁሉም ነገር በሰላም አልቋል። ወደ ትምህርት ቤትም ልትመለስ ነው። አንተ ጠይቃት ነበር? አዎ ጠይቅያት ነበር። ታዲያ ለምንድን ያልነገርከኝ? ለምን አልነገርከኝ? ምን ነው ያልሽኝ? ኦኬ ገብቶኛል። አሁን የት ነው ቤታቸው? አሳይሻለሁ። ከዛ በፊት ግን ይህንን ደብዳቤ ፊዮሪ ነት ስጣት ያለች። የምን ደብዳቤ? ፊዮሪ ወደ ሰርጀሪ ከመግባቷ በፊት በጣም ልታገኝሽ ሞክራ ነበር እና ስታጣሽ ይህንን ደብዳቤ ስጣት ብላይ ነው የሰጠች። የምርህን ነው? ቻምቤ ነው። አንብበሽ ከጨረስሽ በኋላ ማስፈልግሽ ከሆነ ሄደው። የኔ አባት አስጨነቀኝ። ምንም ማድረግ ቀኑ ሙሉ ስንት አይነት ነገር ሳስብ እንደዋልኩ ለአቶ ደሳለኝ መቅረት ነበር አንተ አይ ከጋሽ ከተደወሉ ሰርሰን ብቻቸው፣ ለኔ ግን እኮ ስልካቸው አይሰራም ነበር ያሉ ይመስለኛል፣ ማለት ነው። ራስ ወርቶ ጉርማሽቲ፣ ይሄው ያገባም አገባ፣ ያላገባም ታጨ፣ ይሄው አሻንቲ ቀረ ፂሙን ይገላጨ። ፂም ባይኖረኝም ፂሙን መቀበጠረው። አንተ ደሞ የምሬን እኮ ነው። ቃጁ ይኸውልሽ፣ ቹቻም ቀስት የሚባለው ፎቅ አላት። አንቺም ደግሞ ቢረባም ባይረባም ያ ቾምብ የሚባል ልጅ አለልሽ። ከሱ ጋር ሄደሽ ትለጠፊያለሽ። እኔ ማን አለኝ? አታስሙልኝም አንተ

ማሰው ሙዳራን ድበቅ ማሰው ኩን ይቀር ራሳቸውን ዛራና ቻንድራ ጉይኒ አልማላል ስማያቸው። እሺ ሃይ፣ መቅዲ እንዴት ነሽ? ደጋግሜ ብደውልልሽ ላገኝሽ ብሞክር አልሳካብ ላይ ነው። በደብዳቤ ጻፍኩልሽ። ይሄ ደብዳቤ አንዲት በህይወት ትኑር ወይም ትሙት እርግጠኛ ያልሆነች ሴት የኑዛዜ ቃል ነው መቅዲ እኔ በሕይወቴ ሰው ቀርቤ ያላቅም ነበር፣ ግን ብሩኬን ካወቅኩት ቀን ጀምሮ በእሱ የተነሳ ብዙ ሰዎችን ተግባባሁ። እናንተም የእሱ ፍቅር ውጤቶች ናችሁ። አንቺና ሄኒ አንድ እንድትሆኑልኝ ብዙ ሞክሬ ያለሁ፣ ግን በእኔ ኃይል እንዲሆን ፈጣሪ ያልፈቀደውም መሰለኝ፣ እስካሁን አልተስማማችሁም። አሁን ግን ለመጨረሻ ጊዜ ለምንሻለሁ። ለእኔ ስትይ ለሄኒ ይቅርታ አድርጊለት። ፈጣሪ ፈቅዶ ምድን ከሆነ አብራችሁ ካልሆነ ግን እንዳታገኘኝ። ደግሞ ምናልባት ማልድን ከሆነስ፣ ነብሴ ትጠይቅሻለች ሁሌም ትናፍቆኛላችሁ። ብቻ ነብሴ ትጠይቅሻለች። ፈጣሪ ፈቅዶ ምድን ከሆነ አብራ ካልሆነ ግን ልጆች በእናታችሁ ፍቷቸው። ቹቹ አናገርሽም እንዴ? ምንድነው እንደዚህ ቀለማቸው ክለ ግረስ ክላም የምታረጓቸው? ቹቹ ዛራና ቻንድራ እኮ በአካል አይተናቸው ስለማላውቅ ቃጭ ሽሪሽ ነው። ፍቅንጂ ልደውልላት እንዴ? ቆይ ደግሞ ከደወልክ በኋላ ምን አባ ልትላት ነው? በቃ ልንሰዳደብም ቢሆን እንቀጣጠራለና እንጂማ ይሄንን የፍቅር ወላፈን እያየሁ እኔ እዚህ አልቀመጥም። ውጭ ሊድ እና ልቀፋት ልወጣ የፍቅር ስሜቴ በቃ ይቻም። ደውልላ ስለፈቀድሽ ልኝ ያመሰግናሉ። ምንም አይደል። እየጠራ ሄሎ፣ ጄርዬ የኔ ሚጥሚጣ የኔ ቃሪያ እንዴ ነሽ። ይልኝ ምን ቀረ? አንቺ ራሱ ምን ቀረሽ? ሰው እያማል ል እንዴ እኔ ብደውል እኮ የጠራኝ ልብሽ ነው። ፈለግሽ እንዴ እንድጀነጅንሽ? እንድ ነው ታዲያ እንደዛ አትይም እንዴ? በቃ መጣሁ። አትምጣ፣ አልፈልግህም። እኔ እኮ ጥሎብኝ ልብ እንጂ አፍ አልሰማም። በቃ መጣሁ፣ መጣሁ። እዛው የባለፈው የጭንቅ መንገዳችን ላይ እንገናኝ እሺ? አንተ ምን እያልካት ነው? ጀንጅነኝ አለችኝ። ምን ላድርግ ታዲያ? ጀንጅነኝ ሰው ካለ ማ ጄሪ፣ እንዴ አትገርምሽም? ጄሪ ይሄንን ነገር በፍጹም አታደርገውም። እሺ ይኸውልሽ፣ ቃጁ የእኔ እትዬ ሲሄድ አዝናለሁ። አንቺ እዚህ ዛራ እና ቻንድራሽን ክላም እያደረግሽ ጠብቂኝ እሺ? እኔ የምሄድ ነው በል ብቻ። ወይኔ አንተ ልጅ ግን በቃ፣ እስኪ ካየህ እንደ ስስት ነው አመልክ የሚሆነው ቃጁ። የሴቶች እኮ ነው የሚሉት እ ባይ አንቺ እዚህ እነሱን ክላም አድርጊ፣ እኔ ግን የምሄድ ነው ማለት ቻንድራ። ይኸውልሽ፣ እሱ ስሙን አያውቅም ዛራ ወያሽ አንተ ያናገርከኝ አናገርከኝ አለች። እሷ ግን ስሟን ታውቃለች። የኔ እናት በቃ ሄጃለሁ። ችግር ካለ ደውሉልኝ እሺ። ቻው በቃ አንተ በጊዜ ግባ ዋ! እስኪ ጄሪ ተረጋጊ። መጀመሪያ እንዴት ነው መረጋጋት የሚለውን

እንደው ይሄ ውስጥ ይሄ በሞት ስድብን ተሳድቦ እራስን ለማስከበር ለራሱ የራሱን የቻለ ስድብ ዝም ብሎ ጉብ የሚሉበት ግን እንደዚህ መጀመሪያ ግን ምንም ቀልብ ያልወደዳትም ነበር። ከዛ ግን በቃ ለያሬድ ያላትን ፍቅር እያየው ስመጣ በቃ በጣም ተመቸኝ። ይኸውልሽ፣ ቤዚቲ ማለት ድርቅና በዮሐነት ተከሽኖ ማለት ናቸው። ግን አሁን ቆይ፣ እንደዚህ እስከ መቼ ነው የሚቀጥለው? እኔ ምን አውቃለሁ። ደግሞ እኮ ማለት ነው ዳይሬክተራችንና አባትየው እንደገናኙ ቃል አስገብቷቸው እነሱ ግን ይኸው እዚህ ጋር ደቅ ብለው እየቀደዱልሽ ልሽ ነው እንግዲህ ይቆሺ እስከመቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? አላውቅም። ነገሮች በ እየገቡ ነው። በእርግጠኝነት አሁንም አባትህ የሆነ ሰው ይቀጥሮብናል። እሱ እንደሚያደርግማ ገልጽ። ስለዚህ አሁንም ቢሆን ፍቅራችን አደጋ ላይ ነው ማለት ነው። እኔ ሁሉም ነገር ግራ ግብት ነው ያለኝ፣ እሱም አይገባኛል እንደውም ይሄ ነገር መቼም ቢሆን መፍትሄ ሊሆን አይችልም። ወይዳ እሺ፣ የተሻለ መፍትሄ መቃ ብቻ ነው። አቀም እየተጠነቀቅን ለመገናኘት መሞከሩ የተሻለ ነው። እሺ፣ ምን ሆነ? ያለ አንቺ ቤዚ፣ ምን ሆነሽ እንዴ? በቃ ተነሱ እንጂ እኔ፣ እናንተ ፍቅር ባየው ቁጥር ቀስቴ ትዝ እያለኝ ነው። ታዲያ ደውዪለታ በእናትህ። አሁን ወሬ ነው አታብዛ። እኔ ሰዓት እየሄደብኝ ነው። ተነሱ። እቺ እንዴ፣ ቹቻ፣ ምን እየፈለግሽ ነው? የሆነ አርጩሜ ነገር እየፈለኩ ነው። አይልሽ እነዚህ ልጆች በጊዜ ስራ ካላስያዝናቸው የማየውን ጣጣ ነው የሚያመጡብን። አይ እነዚህ የሚባል ነገር የለም፣ በእናትሽ ምንም አላደረጋችሁም። እኔ ቹቹሻ፣ ሰዓት አልቋል፣ ካልኩኝ ሰዓት አልቋል። በቃ ትንሽ ብቻ እንዴ ሰምኛለሽ? እኔ አይ፣ ቹቹሻ ነኝ፣ የፍቅር መቀስ ሲሆንኩብህ። አዎ፣ አንተ ግን ቢገባ። እኔ ያለ ፍቅራችሁን ለመቀጣጠል እየጣርኩ ያለው ሰው ነኝ። እሺ፣ ቤዚቲ ግን ጉድሽን ሰማሽ አይደለም? የምር ግን ይሄንን ልጅ እንከፍ ያልሽው የምርሽን? አንተ ያሬድ ግን እንከፍ ነህ? እሺ፣ አንቺ ደግሞ ምንድን ነው የምትይው? ምንም አላልኩም። ትሰሚኛለሽ ታጂ፣ ይሄንን ያሬድ የሚባል ሰውዬ ሸኚ። እኔ ግን መሄድ አለብኝ፣ ይቅርታ። እውነት ነው አንተ ግን እንከፍ ነህ።

እንደው ሁሉም እውነቱን ነገር፣ አንቺ ነሽ አሻንቲን አልፈልጎም ያልሽው፣ ወይስ ይቺ ሞጣ ሚጥ ሚጣ ነገር ናት? እንደውም እኔ ነኝ። ምን እንደምታመጣ እናያታለን። ሄቨን አሻንቲን አይሆንሽም፣ ልጁ እንደ ሴት ምላሱ እንዲህ እርግብ ግብ ግብ ያለ ነው ያልኳት እኔ ነኝ። ምን ታመጣለህ ነው ጄሪያ? አዎ ነው። እሺ አሁን ገባኝ። ምኑ ነው የገባህ? ቆዮች እሷ እኔን ለማመቻቸት ስትል እኔና አንቺ ባልና ሚስት እንዳንሆን ስለፈለገች እኮ ነው እንደዚህ የምትሆነው። አቤት ሴት ልጅ አቤት ሴት ልጅ እንደው አሁን ስጠኝ ናልኝ ብትኝ እኔ እምቢ አልኩኝ። ማ እኔ ጄሪ እኮ አንተ ልጠይቅህ፣ እንደው አሻንቲ እውነቱን ልንገርህ። ና አሻንቲ ሞት ነው ምልክ ማለት። እኔ ጄሪ አንተ እንዲህ ተጠብስ ከላይ ላይ እንዲቀመም እንዲህ ጣል አድርገውብህ እንኳን ማለት ነው እንዲያትሸት እንድች ሰው ግን የነበረበትን ይረሳል፣ የነበረበትን ይረሳል። ይኸውልሽ ትናንት እኮ የተገናኘለት ቁጭ ብለን ቢሁድ ይሁዳችን ስንጫወት ምን እንዳለችኝ ታውቂያለሽ? ዛሬ ግን እንደዚህ ፊት ነሳችኝ። ምንድን ነው የምትይው? እኔ እንደዚህ እናቴ እኮ እኮ አልሽ እኮ፣ እና ምን ችግር አለሽ? ችግር ግን እንዴት ነው? ሌላ ባል የማግኘት ሐሳብ የለሽም ነው? አላሰበችም። አረ አንቺ ልጅ፣ አረ ታይ ታይ ታይ። ለነገሩ አሁን ገባኝ። በጣም ስለምታፈቅርኝ ከእሷ ጋር እንዳሉን ፈልገሽ ማለት ነው አይደል? ለምን ሲባል ልጅ፣ ስሚ፣ እኔ አሻንቲ በፈረቃ የምንቀሳቀስ ሰው ነኝ። እንዲህ ኖርማል ሰው እንዳልመስልሽ። ስለዚህ እዚህ ሰፈር ደግሞ የኔ ፈረቃ ነው። አልጠፋ። ከፈለግሽ አንቺ ጠፊ

ፊዮሪ ግን በጣም የምታሳዝን ልጅ ነው። በጣም የእሷ ስቃይ ሳያንሳት ለሰው የምትጨነቅ ፍጥረት። አሁን ግን ደስ እንዲላት እፈልጋለሁ። ልትታረቂኝ ነው ማለት ነው? አይደለም። እና የታረቅን መስለን ፊዮሪ እንድናስደስት ትፈልጋለህ? በፍጹም አይሆንም። ለምን? ምክንያቱም ፊዮሪ አርቴፊሻል ማንነት የላት እና፣ ለፊዮሪ ስትይ ታረቂኝ እያልክ እያስገደድከኝ ነው። አንቺን የማስገደድ ምንም አቅም እንደሌለኝ አውቃለሁ። ታዲያ ምን ለማድረግ እየሞከርክ ነው? ምንም። ግን አንድ ነገር ልጠይቅሽ። ምንድን ነው? ቆይ ብትታርቅኝ ምንድን ነው ክፋቱ? ይህን ያክል እኔ ለአንቺ ክፉ ሰው ነኝ እንዴ? ደግ ስለሆንክ ነው። ይቅርታ አላደርግልሽም ብለህ ፊት ስትነሳኝ ነበረው፣ እኔ ወደኋላ መመለሴ ነው። እርግጥ ነው አልረዳሽ ብዬ ልብሽን ሰብሬዋል። ግን ጥፋቴ ገብቶኝ ተሰጥ መጸጸት የገርቶች ይቅርታ ብታደርግልኝ በጣም ደስ እሱ፣ ማድረግ ብችል እኔ ስምጣ ላይ መስለህ እና ምን ያዘሽ? የሰበርከው ልቤ ከሆነ አልሻለ። ስለዚህ ጊዜ አስፈልገኝ? እሺ። እስከ ዛሬ በሁሉም ነገር ግትር እያልክ በህይወቴ ውስጥ በጣም ብዙ ዋጋ አስከፍለናል። እስቲ ዛሬ እንኳን እሺ በል። ምኑን ነው እሺ የምልሽ? ፊዮሪን አብረን ሆነን የተታረቅን መስለን እናስደስታት። እሺ ታርቃችኋለህ? ወይስ ስትለኝ መልሳችን ምንድን ነው? መልሳችን አንድ ነው የሚሆነው እኮ ምንድን ነው? እንታረቃለን ነው የምንላት። እሺ ተስማምቻለሁ። ታዲያ መች ነው ቤታቸው የምንሄደው? ሰሞኑን ትምህርት ቤት ልትመለስ እንደሆነ አውቃል። እስኪ ቅዱስ ጋር ልደውልና ስላለው ሁኔታ እናጣር። እንዲህ ከቅዱስ ጋር ማውራት ጀመራችሁት? ነግሬሻለሁ። ጆኒ አትፈልጊ። ስጆኒዚ እስኪ ንገሪኝ፣ እንዴት አልሆነ? እኔ እኮ ዳግመኛ ላለመሰበር ፈርቼ ነው እንጂ አንተን ለመጉላት አይደለም። ዳግመኛ ይሰብረኛል ብለሽ ካሰብሽ ለምን አብረን እንድንሆን ፈለግሽ? እንደውም ልንገርሽ፣ አብረን እንድንሆን የፈለግሽው ይሄ ኤልያስ ተብዬውን ለማስቀናት ምን ለማለት ፈልገ ነው? ለማለት የፈለኩትማ ገልጽ ነው። ልብሽ ሌላ ሸፍቷል። አልሸፈተም። እንድንመለስ የፈለኩት ስለምወድህና ስለምወድህ ብቻ ነው። አንተ ግን በጨራሽ አይገባም። ምንም እኮ ላይገባ ይችላል ግን እንደዚህ ይሁን ከሉ ስለሞደሽ የምትወደኝ ግን እየመሰለኝ አይደለም። ነገረ ስራ ሁሉ እኮ እኔም መግፋት ነው የያዘው። እንደዚህ እንዲሰማኝ ስላርኩኝ በጣም ይቅርታ። እኔ እኮ ይቅርታ አይደለም ፈልገው በቃ እንድታምነኝና እንድታምነኝ ብቻ ነው የምፈልገው። እሺ? አምሻለሁ ደግሞ ሲገፋ ሳይደስ አይለኝ ወደ እጅ እኮ አይደል ፍቅር እኮ ጢባ ጢባ እየተጫወተብኝ ነው እኔ አንተን ላለማስደበር እሞክራለሁ አንተ ደግሞ ሙሉ ለሙሉ እኔን ለማመን ቃል ቆይ ልጅ ምን ባድርጋት ነው የሚሻለው እኔ ምን ስራ ፈታሁና አንቺ መከታተልሽ? እና ካንተ ከተገኘ ምን ይሰራል? አንቺ ራሽ እዚህ ምን ታደርጋለሽ? ምን አገባ? እንደዛ ከሆነ አንቺ ምን አገባሽም ማለት ነው። ስማ ናታ፣ ከዚህ በኋላ በእኔ ችግር አንተ ምንም አያገባህም። እሺ? እኮ ለምን? የራሴን ችግር በራሴ መወጣት ስለምችል ገባኝ። ምኑ እንደ ሸንኮራ አገዳኝከሽ እንትፍ እንዳልሽኝ ነው። አትዘላብድ፣ በእናትህ እኔ እንደዛ አላልኩ። እና ታዲያ አታስፈልገኝም ማለት ምን ማለት ነው? ግልጽ እኮ ነው ያወረውክ። የራሴን ችግር በራሴ መወጣት አቅም አለኝ እያልኩ ነው አታስፈልገኝም ከዚህ በኋላ አጠገቤ እንዳትደርስ እያልሽኝ እኮ። እኔ እንደዛ አላልኩም፣ አጠገቤ አትድረስ አላልኩም ናታ። የራሴን ችግር ራሴ መወጣት እችላለው እያልኩ ገባኝ። ምንድን ነው የምታፈላው? ና ሻይ ላፍላልሽ፣ ቡና ላፍላልሽ፣ የቱ ላፍላልሽ? ምን ለማለት እንደፈለግኩ ገብቶሃል። ጥርግ በላ ደግሞ

ውበት ሲለካ በአንገት ነው ለካ ያለው ገጣሚ ትዝ አላለኝም፣ መሰለሽ። የትኛው ገጣሚ ነው ደግሞ እንደዚህ ያለ? አንቺ አታውቂ ሚመቁ። እሺ፣ የኔ ቀዳዳ፣ ሌላስ ምን ያምረዋል? ዘፈኑ የኔ ብርቱካን ብሎ የዘፈኑ ላምን እንደሆነ ታውቂያለሽ? ብቻ የአንችን ጉጭ አይቶ ነው ያለው እንደማትለኝ ተስፋ አድርጋለሁ። እና ግን ቆይ ዛሬ ምን በልተች ነበር የመጣሽ? እኔ እንጃ። አይ የሆነ ምላስ ሰንበር ነገርም አጫውተሻል። የፈለግሽውን ነገር ማለት ቻለሽ። እኔ ግን ዛሬ ሙዲ ያንቺን ውበት ማለት ነው ነቀ አረ የሚያራዳልች እንደፈልግ ማለት ትችላለህ። ይቺልጃው ምን ብትደረግ ነው ትክክለኛ ፍሬንድሽፕ ነው።